ደና ናችሁ ወይ እኔ ያለው እግዚአብሔር ይመስገን እንዴት ናችሁልኝ እናንተ ፋሚሊ ደና ነኝ እኔ በጣም ደና ነኝ ዛሬ ወደ እናንተ መጥቻለሁ ማለት ነው ግን የመጣሁት በአንድ ጠጠር ከበድ ባለች ሀሳብ ነው ቤተሰቦች ዛሬ ለእናንተ አንድ ነገር አስቤላችኋለሁ ማለትም አንድ ነገር አንድ ፕራንክ ላሳያችሁ አስቤያለሁ ቤተሰቦች ግን ያ ከመሆኑ በፊት ሁላችሁም ሼር ሼር ሼር ሼር ሰብስክራይብ ይደረጋይስ ምንም ቪዲዮዋችን ቫይራል እየወጣ አይደለም። ሼር ሼር ሼር እያደረጋችሁ ፋሚሊ ሼር እያደረጋችሁ ይሄን ቪዲዮ ዩቲዩብና፣ በጣም ተነፋፍቀናል በጣም ጠፍታችኋል እናንተ ምንም ቪዲዮ አካውንታችንም ተመቷል ምናምንና በመሀል ጠፍተን ስለነበር ትንሽ ተመቷል አካውንታችን። ፕሊስ ሼር ሼር እያደረጋችሁ የኛ ቤተሰቦች እንደ ሁልጊዜው ፍቅራችሁን አሳዩን ማለት ነው ፋሚሊዎች። እና ቤተሰቦች ዛሬ ሪናን ላገኛት ሄጃለሁ እና ደርሳለች። እንትን እየወጣች ነው ምናምን ነገር መጣው ምናምን ምናምን ብላኝ መኪና ውስጥ እየጠበቅኳት ነው ገና። የሰመጣ እቺን ነገር አቅጃት ነው የመጣሁት። እና እስኪ እቺን ነገር አየት አድርጓት። እንዴት ነው እንዴት ነው እንዴት ነው እንዴት ነው? ይሄ ከንፈሪያማ ይመስላችኋል? እና ከም በዚህ ጋር ቻፒስቲክ አለ የሴቶች። እና ተስሜን የመጣሁት አውቄ አውቄ ተስሜን የመጣሁት እዚህ ጋር። እና ፕራንክ ላደረጋት አስቤያለሁ ማለት አሁን። ትመጣለች ምንድን ነው ማን የሳመ ምናምን ማለት አይቀርም። አውቄ በዚህ በኩል የተሳምኩት እሷ ጋቢና ነው የምትገበው። ፈርቻለሁ። አስቡት ምን ልትል እንደምትችል አስቡት። ማን የሳመ ምናምን ምናምን፣ እርግጠኛ ነኝ እኔ ደግሞ ድንግት ግጥላለሁ ማለት አውቄ። በቃ እኔ እንደተሳምኩ ምናምን ነገር አክት አደርጋለሁ ምናምን ነገር በቃ አለ አይደለ፣ እንደተያዝኩ አይነት ነገር እንደዛ አይነት አክት አደርጋለሁ። እንግዲህ ያው አሁን በሷ ቤት እሷ በቃ እኔ ቺት አድርጌባት ተስሜ ምናምን የመጣው ነው የሚመስላት በእርግጠኝነት። እና እስኪ ስትመጣ በደንብ ሪያክሽኗን ታያላችሁ። በጣም ነው የሚደብራት በጣም እርግጠኛ ነኝ። በጣም ይደብራታል። ምንም ማረግ አይቻልም። ነው ዋራም ሳይን። እኛ እዚህ ጋር ፕራንክ አይታችኋታል። እኔ እረፊ ሁሌ ብያለሁ። በቃ ፕራንክ ከኛ በላይ ከባድ ነው። ቤተሰቦች ከኛ በላይ ፕራንክ የሚያደርግ የለም። እና አሁን ትመጣለች። ቤተሰቦች ይህንን ስታይ ምን እንደምትል እንግዲህ እናያለን። በጣም ነው የሚደብራት። በጣም ነው የሚደብራት ና ይከፋታል። በጣም በጣም ይደብራታል። እንግዲህ ምንም ማድረግ አልችልም እኔ ደግሞ። ለማንኛውም እስኪ ትምጣና እንትን እንላለን። ቤቷ ፊት ለፊት ነኝ ያለት ቆሜ እየጠበኳት ነው። እስኪ እስክትመጣ ደግሞ እንጠብቃት እንጠብቃትና ጉዳያችን እናያለን ዛሬ። አይ ቲንክ እየወጣች ነው። ቤተሰቦች እየመጣች ነው እየመጣች ነው እና ኮስተር ኮስተር ገናን ብለን የኔ ፍቅር ምናም ምናም ብዬ የኔ ፍቅር የኔ ቆንጆ መጣሽ ምናም ምናም ብዬ ነው ቀበላት። ፈርቻለሁ። ትንሽ ፈርቻለሁ። ቤተሰቦች ፈርቻለሁ። እኔ ፈርቻለሁ። ፈርቻለሁ። መጣሽ መጣሽ የኔ ፍቅር የኔ ፍቅር

መስራማ ስሪ መስራት አለብሽ እኮ ለቤተሰቦች መትጋት አለብሽ፣ ቡና ማፍላት አለብሽ። ሙያ የላትም፣ ባይዘው ቤተሰቦች ሙያ ምናም የሚባል ነገር የላትም። ዛሬ እኮ ሰላም በላቸው ብዬሽ ነው። ጠፋን፣ በጣም ጠፍተናል፣ ምናምን ነገር አይደል እንዴ? በጣም ተመቷል። ቤተሰቦች ሼር እየተደረገ አይደለም፣ ምንድነው ነገሩ? ሰብስክራይብ አድርጉ። ብያቸው ሰብስክራይብ አድርጉ፣ ትዕዛዝ ነው። እ በመስ ጠፋሽ። ንድእአናፍሽማቃድተረጋያ ምን አስቸኮልሽ ደግሞ ለመሄድ? የት ሄድብሻል? መንገዱ የእኛው ነው። ሰዓት አለን፣ እንሄዳለን። ሻይ ቡና ንላለን። እነሱን ማውራት እፈልጋለሁ። አንብሻል

የቱ ጋር እንዴ? ምንድነው? ምን አለብኝ እንዴ? ምን ሆነ? ምንድነው? እንደማታውቅ የምትሆነው ለብረም ማጪ እንዴ? የመታኝ ነበር። ለምን ነው? ከማንም ጋር ነበርኩም። ለምን ትማቻለሽ? እንዴ? እኔ ምን አቃለው? እንዴ? ምን እየጠረጠርሽኝ ነው? ኮሂ ምንድነው? አንቺ አመሻል ምንድነው የምትይው? ነው ምን አለብኝ? እዚህ ጋር እኮ ማዘር ስወጣ ስማኝ ነበር ስወጣ ማለት እና፣ ምን ነው የምትሰሚኝ ታዲያ? ምን ልጁ አይደለው እንዴ? ልጅ ለምን ትጠረጥሪኛለሽ?

ሴት ጋር እንትን ብለህ መጣ። አንቺ አፍሽን አትክፈቺ እንዴ አማታ እንደጂ ምንድን ነው የምትለው ነው? እኔ ከማንም ጋር ነገር ነው አደረክ? ምንም ሴት ልጅ አይደለችም፣ ሴት አይደለችም። በቃ እናቴ ነች እናቴ ነች። አዎ እናቴ ሴት ነች እናቴ ነች። የሳመችኝ በቃ ሌላ ሰው አልሳመኝም። በቃ መታምኝ ከሆነ መኝም አታመኝም ከሆነ ደግሞ አትመኝም። እኔ ምን አገባኝ። በጥፊት ማቻለሽ እንዴ ከአንቺም ብዙ ቆይ አታመኝም። እኔ ምን እ አረ በጣም ማማ፣ እና እንዴት ሴት ነች ብለሽ ታስበያለሽ? ምንድን ነው ቆይ፣ እዚህ ጋር አንገቴ ላይ ለከ ምን ከንፈር ቀይ ሆነና እዚህ ጋር እንዴ ማዘር፣ ልወጣ ስል ከቤት እሷም ልትወጣ ነበረ እየተኳኳለች። ልጅ ነበረ። እሺ በቃ ልጅ ብላ ማለችኝ። አንገቴ ሌላ ምንም ነገር የለው። አዎ ምንም ነገር የለው። አንገቴ ሳመች፣ በቃ መጣህ ነው አረ፣ በጥፊ መታሽኝ፣ ዝም አልኩሽ። አሁን ቢያንስ እመኝ። ቺት እኮ ነው ያረክብኝ እንጂ በኩራት ታወራለህ እንዴ እንደዚህ? የምን ቺት? ምን ሆነሻል ሪና? በጣም ምን እንትን እያልሽ ነው እኮ እንዴ! የምን ቺት እንዴ? እዚህ ጋር ሌላ ሴት ብትሆን እዚህ ጋር ስለሳመችን ቺት ነው እሺ? የድሮ የድሮ ጓደኛዬን ወይ በቃ ኦር ሰምቲንግ በቃ አንዷን የሴት ጓደኛዬን አግኝቻት ምናምን ሊሆን ይችላል። እዚህ ጋር ብትስመኝ ምን ችግር አለው ያለች ያን ያክል ችግር አለው። እና ታዲያ ምን ሌላ የተለየ ነገር ምን አደረ? ከንፈሬን አልሳመችኝ። ከንፈሬን ሰማይም ቢሆን እንኳን እሺ፣ እንዴ ልክ ነህ አንተ። ምን እስካሁንም እኔ እዚህ ትዕግስት አድርጌ ነው እያወራው ያለው። አንተ ጭራሽ እናቴ ናት ጓደኛዬም ሊሆን ይችላል። ምንድነው የምትቀባጣው? አይደለም ቢሆኑ ራሱ መናደድ የለብሽም ነው ነው። ምንድነው ማናደደው? ትልቅ ነገር እንትን በኩራት የምታወራው አታፍርም ትንሽ አንገቴን እኮ እኔ ሳመችኝ። እኔ ምንድን ነው የምትሄኝ? ቆይ እናቴ ነች አልኩ ሻርል። እንዴ ከዚህ በላይ ምን ልበልሽ? ቆይ አንገት መሳም ቀላል ነው። ሌላም ሌላም ነገር አድርገህ ይሆናል። እኔ አላቅህም። እኔ አላቅም። ሌላም ነገር ምን አደርጋለሁ? ሌላ ገና ሌላ ነገር ካንቺ ተደብቄ ሌላ ነገር አደርጋለሁ ነው እንዴ? ኧረ ሪና ምን ሆነሽ ነው? አይመኝም እንጂ ፍቅረኛ ሻርል ነው። እኔ ለምን ሌላ ነገር አደርጋለሁ? እኔ ትልቅ ሰው እኮ ነኝ። ከዚህ ጋር ሳመችኝ፣ በቃ ሌላ የተፈጠረ ነገር ይስማ። እንዲፈጠር ፈልገ ነበር? ሌላ ነገር ምን እንዲፈጠር ፈለግ? እኔም እኮ አላቅም። አሁንም እኮ አላቅም። ይሄንን ስላየው እንጂ ብዙ ነገር አድርገህም ሊሆን ይችላል። ኧረ ሌላ ነገር አላደረኩም፣ ምንድን ነው የምትይው? እኔ የምሬን ነው አላደረኩም። ሌላ ነገር ምን ሆነሽ ነው? ለምንድን ነው ሌላ ነገር ማለት እንኳን። እሺ ታጥበህ እንኳን አመጣ። አላወቅኩም፣ ባቅማኔ እንደዚህ እመጣለሁ። ፋራ ነኝ እንዴ? ባቅመው እንዴትም በጣም እምታሳፈረው! እሺ ደሞ እንደዚ ብሎ ታወራለህ። እሺ ይቅርታ አድርጊልኝ በቃ ይቅርታ። እሺ በቃ ካጠፋው ይቅርታ። እኔ ይሄ አሁን ካጠፋው ይቅርታ። እኔ አክል የሚጋንን ነገር ነው ብዬሽ ስላላሰብኩኝ በቃ ካጠፋው በጣም ይቅርታ። እኔ አንገት መሳም ምናምን መሳሳም ያን ያክል ችግር ያለው አመሰለኝ። መሳም መሳሳም ያለ ነው ሁሉም ጋር ማለት ምን ችግር አለው? አንገቴና አሁን ብሳ ምን መንገድ ላይ እኮ አድናቆ አድናቆትም እኮ በጣም። አይ፣ እንዴት ሊደብርሽ አይገባም። አዎ ሊደብረኝ አይገባም። ማንም ሴት መጣና እንደ እንዳነካኝ እሺ አሁን ቪዲዮ ለንሰራ እንዴ ተገናኘ እኮ ቪዲዮ ለንሰራ እኮ እያወራናችሁ አው እኮ። ታጥቤ መምጣት ነበረብኝ ግን ይቀርታ በቃ እሺ። ታጥቤ መምጣት ነበረብኝ የእኔ ጥፋት ነው? ለምን ምን አደረግኩኝ እንዴ? እኔ ባለጌ ነኝ። እኔ ስለሆንኩኝ ነው እኮ እንደዚህ የማወራ ማለት እኔ ስለሆንኩኝ ማለት እንዴ? ምን ችግር እንዴ? ምንድን ነው ቆይ፣ አንገቴን ስለተሳምኩኝ ቺት አደረኩብሽ ማለት ነው እንዴ? ይፍቅር እ ልክስክስ፣ ያስጠላል ልቀቀኝ ማርያም ናት። ለዚህ እኔ በጣም በትዕግስት ላውራሽ እየሞከርኩ ካንተም ብሶ በትዕግስት ያወራኝ። ይቅርታ እሺ፣ ይቅርታ። በጣም አታስመስ ያንን ያክል እንድትከፊ ምናምን አልፈልግም እኮ። ልቀቀኝ። አትንካኝ እኮ አሁን ሰው ምን የሚያልፍ ሰው ምን ይላል? በቃ ልንገርሽ እውነቱን። የድሮ ኤክሴን አገኘዋት መንገድ ላይ እየመጣው አገኘዋት። ሌላ ነገር አላደረግንም። በቃ አንገቴን ብቻ ሳምችኝ እና ሄደች። ይሄ ነው እውነታው። በቃ እናቴ እናቴ ነች ያልኩሽ። በቃ እውነቱን ከነገርኩሽ ለምን እኔ ከማንም ሴት ጋር ችግር አለው? አንገቴን ችግር ነገር አለው? እሺ ችግር አለው? እሺ ምታደርጊልኝ፣ በማርያም ልቀቀኝ። ይቅርታ እያልኩሽ እኮ ነው። ያኔ ፍቅር በማርያም ልቀቀኝ። ፍቅር እኔ አልወዳት እሷን እያስመሰልኩ አደለም። እሺ ያኔ ፍቅር፣ ማንም ሴት ጋር እንትን እያልክ ትመጣለህ። እኔ እዚህ ዝም ብዬ አንቺ ነው እንደ በቃ አንገቴን ሳላስበው ነው። ምን ሌላ ነገር አላደረግኩ ከዚች ልጅ ጋር አንተ ነው ነው በቃ አገኘኋት፣ ምናምን ነገር እኔ ደግሞ ታውቂያ፣ መልኬንም እኔንም ታውቂያለሽ። በቃ ይወሰወሳሉ ሴቶቹ፣ እንደዚህ ነው በቃ። ምን ማለት ምን ላድርግ? የድሮ ኤክሴም ስለነበረች ነው። አዎ በቃ ቪዲዮውን እንቀጥል በማርያም ምናናት ወይሽ? ይቅርታ እኮ ልቀቅኝ። ይቅርታ አድርጌልሃለሁ እኮ እኔም ይቅርታ እንደዚህ ስለተናገርኩ ምናምን። ከይቅርታ በላይ ምን አለ? ቆይ ምንም የለም እኮ። ይቅርታ ከይቅርታ በላይ ምን አለ? አላደረግሽልኝም። ብታደርጊልኝ እንደዚህ አትሆኚም እንዴ። የት ነው የምትሄጂው? ለቤቴ ልሂድ እንዴ? አታፍርም እን እንደዚህ ስትከራከረኝ። እሺ ጸጽቶኛል፣ ይቅርታሽ። በቃ በጣም ጸጽቶኛል። መሳም አልነበረብኝም። እኔ እኮ አልሳምኳትም አይደል? የሳመችኝ እሷ ነች አይደል? በቃ እኔ አልሳምኳትም፣ እሷ ሳመችኝ ሄደች። አለችኝና ሄደች። በቃ እኔ በሰማት ኖሮ ነበር በጣም ግን፣ በጣም በቃ አምነሽኝ ነው እንደዚህ ምንድነው ለመሄድ የምትሮጪው? በቃ ተነጋግረን እንፍታው። በቃ ምንድነው እንዴ? ምን ሆነሻል አንቺ እንዴ? ለምን እንዳልጅ ዛኛለሽ እንዴ? ይሄ እኮ ተነጋግረን እኮ ምን ፈተው ነገር እኮ አዎ፣ ተነጋግረን እንፈታዋለን። ከዚህ በኋላ ደግሞ ከሷ ጋር የሰው ልጅ ነኝ እኮ በቃ፣ ሌላ እኮ ምንም እንትን የለውም እኮ በቃ የሰው ልጅ ይሳሳታል።

ይታረገብኝ ሚኪ ብለሽ በቃ ምንድነው? ሳምችኝ ሳምኳት። በቃ ያለው ነታ ይሄ ነው። ነይ ቁጭ በይና በምን ለምን አፍራለሁ? በቃ ምን በዚህ ሰዓት እኮ ምን ቺቲንግ ኖርማል ነገር ነው ምን እንኳን መሳሳም አውቄ ነው። እግዚአብሔርን ፍራንክ ነው ያው እግዚአብሔርን ካሜራ ስላለ ነው። አንቺ ያልጠረጠርሽው በቃ ደብቄ ካሜራ ደብቄ ምናምን ፍራንክ ስለማድረግሽ ያው እግዚአብሔርን ያው እግዚአብሔርን ለነሱ ነግሬያቸዋለሁ። አውቄ ነው። ቤተሰቦችን ሰላም እያልሻቸው ምናምን እንድታዩ ፈልጌ ነው። ያው እግዚአብሔርን ፍራንክ ነው ከፈለግሽ ማለት ነው ቪዲዮ መጀመሪያ ላይ ለእነሱ የነገርኳቸው እንደ አይዋልሽ እሺ ሳሚኛ። ሌላ ፕራንክ ነው፣ እግዚአብሔርን ፕራንክ ነው። ይቅርታልሽ። ሁለተኛ ማንም ማንንም አይሰኝ፣ ከአንቺ ውጪ ማንም ነው ማይሰኝ። ሳሚኛ፣ ይዋት ስትገግም ይዋት እንግዲህ ሳሚኝ እኮ ነው ችግሯ። ምን አልኩኝ ከኔ ጋር ፕራንክ ተደራረግ ይችላል ልጅ አልኩ የከንፍሯን ይቅርታ አልኩሽ። ከይቅርታ በላይ ምን አለ? ይቅርታ አዎ፣ ፕራንክ ነው። ችግር የለውም። እኔ የማደርገው ግን ችግር የለውም። እስኪ እያያችዋት ግን እንዴት እንደማሳብዳት እያያችሁ ነው አይደል? ቤተሰቦች አስለቅሰዋለሁ። እኔ ካጣ ፍቅራችን እንደዚህ ካልተደራረግን ፕራንክ ደግሞ አይሄድም። ፍቅራችን መድረጀት አለበት። ይሄን ቆንጆ ማንም ነው የማይሰማኝ እሺ። ግን አንቺ ከፈቀድሽ ችግር የለውም እና ቤተሰቦች ተገኝተሻል። አልተገኘሽ፣ ታገኘሽ። አግኝቻታለሁ። ማይፋሚሊ ችግር የለውም። ግን ቀጣይ ምንም ቀጣይ ነህ። እኔ አሳይቻችኋለሁ። ቤተሰቦች እና ከኔ ጋር አትፎቁ ከኔ ጋር አትፎቃ። ከልጅ ንገሯት ቤተሰቦች፣ ሺፋም እወዳችኋለሁ። ገና ሳብዳታለሁ። ባይ